እና ቤተሰብ ቤተሰብ ቤት እናጽዳ አላችኋለሁ። ካሜራ በሩቅ ነው ያኖርኩት። ቤት እናጽዳለን እና ቤት እናጽዳ ቤተሰብ። የአሁን የነጋ ነው እንትን የምለው ስለዚህ፣ በጣም ወደው ከለር የሚገርማቸው ይሄ ከለር በጣም የወደድኩት የትራስ ልብስ ከለር ማለት ነው፣ ወላሂ ያኔ ጃይዝ ነው የሚሸጠው፣ ይሄ ማለት ነው። ግን በጣም ነው የወደድኩት ከለሩ፣ ከለሩ በጣም ወድጄዋለሁ። ቡኒ ማለት ነው። ግን የሚገርማችሁ አራት ፍሬ ነው ሳይድ የገዛው አራት ፍሬ ከዚህ፣ ስድስት ስድስት ፍሬ ደግሞ ከዚህ ነው የገዛው። ይሄ ግን አላማረኝም፣ ከለሩ ይለቃል፣ የሚገርማችሁ ነገር። ይሄን ግን በጣም ነው የወደድኩት። በጣም የወደድኩት ከለር ቢኖር ይሄ ነው ማለት ነው። ወለት ቡኒ በጣም ነው ያማረኝ ማለት ነው። እና ብቻ ያው እንትን አሰፍታችሁ የምታሰሩት የተሻለ ሆና ብዬ አስባለሁ። እንዳያጣብቀው አሁን እኔ ፈንድቷል፣ ያው ማለት ነው እንጂ አሪፍ ነው ና ንጣፍ የተንሸራተቱ ይህኛው ንጣፍ በጣም ስለተንሸራተተ እንትን ማለት አለብኝ ማለት ነው። እዚሁ አስቀምጪ ምናምን ነገር ይህን አነሳሽቼ እና ማዘዝ ለምትችሉ ሰዎች ጨርቁ ቢለያይም ብርጥ ምርጥ ጨርቆች አሉ። በተዛዝ ማሰፋት ይቻላል እና ይሄ እንትን ተሸራቶብኝ ነው ማለት ነው። ይሄ ተሸራቶብኝ ነው። እኔ ያው ከረባ ሀገር ነው ያመጣሁት ብያችኋለሁ። እና ተሸራቶብኝ ነው ማቆይ ላሳያችሁ ላሳያችሁ ማለት ነው እኔ አሁን ሳላየ ጠባብ ነው ብዬ እንትን ብዬው ነው ማለት ነው። ሁለቱ ፍራሽ ብቻ አድርጌውን ሶስት ነበረ ለሳላየ አንዱን አነሳሁት ማለት ነው። ሁለተኛ ደግሞ ማዘዝ ለምትፈልጉ ቆይ አዙሪያ ያሳያችኋለሁኝ የዛዙኝ ሲል እሰራላችሁ።